አርገዋ። ስፐርም ነው እንዳንተ። አረ ሻምፖ ነው። ኦኬ፣ ረጭተህ እንዳይሆን ብዬ ነው። እንትን ጨምር። ቆይ ተረጋጋ። ኮልጌታ ምን ይላሉ? ኮልጌት ቀረ ጅኒ ቀረ ይላሉ። አየህ ሊገሉ እኮ ሰው የፈጠነው የት ነው የምታረገው? ሰው እያሳይኝ እ አልተመቸኝም በእናት ስልክ ማስቀምጥበት ቦታ የለም። በጌታ ስም እሺ አንዴ ልግፈተ ይም አ

በጣም ቸኩለን ስለመጣ ነው። ሌላ ጊዜ ግን ሀይቅ ሆነን ነው የምንሰራው ቪዲዮ። ትሪፕል እዚህ ላይ ጋይስ፣ ትሪፕል፣ ጋይስ፣ ትሪፕል ትሪፕል፣ ፊቱን ከብድ ትሪፕል፣ መጣሹ፣ ትሪፕል ጋይስ ፋይቭ ታውዘንድ ፋኒሽ መን እንግሊዘኛ የሚችል ኧረ ትሪፕል ጋይዝ ገና ነው አንተ ገና ነው። አዝኛለሁ ሲሄድ ይሄኔ አባት ቀጣይ የመነኝ ኧረ ትሪፕል ጋይዝ ኧረ ትሪፕል በሶስት ለሚያባዛው እያልኳቸው እረ ትሪፕል ትሪፕል